አላ አልፈታትም፣ አልተዋትም። እንደውም እኔ ማለት ነው ከዚህ በኋላ ክርስቲያን ነኝ እኔ መናፊ መኑ። በቃ ሃይማኖት የለኝም ሙስሊም ምናምን ከዚህ በኋላ ማለት ነው። ማፊ ክርስቲያን ናት ብላችሁ በጭንቅላታችሁ መኑ አረባክ እባክህ የትኛው ነው? ለሰው አይሰገድም። እሺ የትም ቦታ ማንም ለሰው የሚሰግድ የለም። ኦኬ ኦኬ። ለሰው አይሰገድም፣ የትም ማንም ለሰው አይሰግድም። እዛም ቢሆን ለነብይ ነው የሚሰግዱት። ይስገዱ፣ እኔ ምን አገባኝ? እኔ ለነብይ አልሰግድም። አባቴ ከዚህ በኋላ እኔ ካፊር ነኝ። አባቴ ነይ ነይ ነይ ይወድም ሁሉም ከዚህ በኋላ የፈለኩትን መናገር እችላለሁ። ምን እንደምታደርጉ ያለው፣ ወላ ላዚ ምን እንደምታደርጉ እኔ ምን ታደርጉኝ አላችሁ። እኔ ያለሁበትን ቤት ማለት ነው፣ ያለሁበትን ቤት እነግራችኋለሁ። ኑ እዚህ ማለት ነው፣ እኔ የምታደርጉኝ ና ያለው። እኔ ከፍራለሁ። አሁን ከዚህ በኋላ ታደርጋላችሁ። እኔ የፈለኩት ህይወትም መንገድም ቤታችን መደምፈትነ ትንፍሽ ብለ ትናገር ቆንጆ እንደውም እሱ ትንሽዬ ነው አይደል ያላት? እሱ ካለው በላይ እጥፍ ነው የምሰድባት። እኔ ጆከር ልጅ ሰድባል ነው አይደል ያለችው? እኔ ጂጂ ያለችውን ማለት ነው፣ ጂዜ የነገረችውን እንዳለ እያንዳንዷን ቃል እያወጣሁ ነው የምሰድባት። እስኪ እሷ የምታመጣው ነው ያለው። ሰላም አለይኩም፣ ያ ጀማ እንዴት ናቸው? እኔ በጣም ደህና ነኝ። በመጀመሪያ ፍሬ የምትባለው ልጅ እስልምናን አልተቀበለችው አውቃ ነው ያጀማ ሁለተኛ ይቺ ደግሞ ወደ እስልምና መጥቼ ነበር ሰርበውኝ መልሽ ወደ ክርስትና ሄጃለሁ፣ አለ። ስሚ ወደ እስልምና ስለመጣሽ እንዳይ ሰርቡሽ ጥበቃ እንድናረግልሽ ነው የፈለግሽ ወይንስ የወርቅ ምንጣፋን ጥፈን ንግስት እናርግሽ? እንኳን አንቺ ተራይቱ ሰው ረሱላችንም ተሰርበዋል። ከስድብ አልፎ ተደብድበዋል። ከድብደብ አልፎ ጥርሳቸው ወልቋል። ገባሽ? ስትፈልጊ ገደል ግቢ፣ እኔ ክርስቲያን ሆናለሁ። እነዚህ ሰዎች በምንም ተአምር አንድ ላይ መኖር አሰላሙ አሌይኩም ዋረህመቱ ላይ ወበረካቱ ይህንን መልእክት ለካፊሮች ሽራ አድርጉልኝ ማለት ነው ያም እቺ እህታችን ወደ ዲን አልእስላም ፈልጋ ወዳን የመጣችሁት እንጂ ሙስሊሞች ሄደው ነይ ሙስሊም ሁኒ ብሎ ያስገደዳትም የሰበካትም አካል የለም አይደለም አሁን ኮመንት ላይ እነ አቡ አምራ ጉድኔ በጋር ደግ እና አላሁ አክበር እና ማሻአላ ነው። ጉዳችሁን ይዩ እያላችሁ ነበር። የምን ጉድ ነው? እስልምና ምን ያህል ስነ ምግባር እንዳለው እቺ ልጅ ማለት ነው ብትሄድም እስልምና ላይ የሚቀንስ ነገር የለም። መታለችም የጨመረች ነገር የለም አይደለም። ግን እስልምና ምን ያህል ስነ ምግባር እንዳስተማራት እናንተ ራሳችሁ ማየት እና ማመን ነው። ክርስትና በነበረች ሰዓት ላይ እች ልጅ የትኛውን ስብዕና ተላብሳ ነበር? ማን አስተምሯት ነበረ? እች ልጅ ብትሄድም እስልምና ምን ያህል ስብዕና ምን ያህል ስነምግባር እንዳለው ተረታ ነው የምትሄደው። በፊት ከእርቃኗ እርቃኗ እንደፈለገች ስትሆን፣ አሁን ሙስሊም ስትሆን ደግሞ በተወሰነ ጊዜ እንኳን ራሱ ቢሆን ምን ያህል ለውጥ እንዳለው እስልምና ላይ ማለት ነው። ግን እች ልጅ ቪዲዮዋ ተቆርጦ ተፎሰተ እንጂ አልሆንኩም ቪዲዮ ተቆርጦብኛል እንጂ ብላለች። ስለዚያ የሙስሊም እህቶች ወንድሞችም ተረጋጉ፣ ቪዲዮዋ አትስሩ፣ ሙሉውን ሳታዳምጡ ማለት ነው። እና ልጅቷ እኔ ሙስሊም ነኝ ማለት ከሙስሊም እህቶች ወንድሞች ሊያጣሉኝ ነው እንጂ አልሆንኩም ብላለች። ብትሆንም ባትሆንም እኛ የሚጨምርብን የሚቀንስብን ነገር የለም። ግን ስብዕና ስርዓት በተወሰነ ጊዜ ራሱ ቢሆንም አስተምረናታል ማለት ነው። እስልምና እርቃን እንደማይሄዱ ምን ያህል ስነ ምግባር እንዳለው ማየትና ማመን ነው። በሷ ማለት ነው። ካፊሮች ስለዛ፣ ወደዳችሁም ጠላችሁም አላህን ትሳደባላችሁ፣ ረሱልን ትሳደባላችሁ ግን እና አላሁ አክበር የት አላችሁ ስትሉ የአላህን ትልቅነትን እያዋሳችሁ ነው እያመናችሁ ነው። ካፊሮች ማለት ነው ለእናንተ ያላገጣችሁ ምናምን መስሏችኋል። እኛ ሁሌ ይበሉልን አላሁ አክበር የት አላችሁና አላሁ አክበር በትሉ ደስ ይለን። ምክንያቱም አላህ አክበር ማለት አላህ ትልቅነት ነው። ትልቅነትን ነው እያንጸባረቃችሁልን ያለው እኛም ደግሞ እየፈለግን ያለ ነው፣ አላህ ትልቅነቱን እንድትመሰክሩልን ነው። ምን ፈልገው ካፊሮች ስለዛ እስልምና ዛሬም ነገም እየቀጠለ እየሰፋ ይሄዳል ማለት ነው። ስለዛ ይመቻችሁ። ሰው ውጭ ግን በሙስሊም ገብታችሁ የምትፈተፍቱት ነገር እንደው በመድኃኒዓለም የሚሆንባችሁ ጥሩ አይደለም። ሙስሊም ራሱን ኢትዮጵያ ላይ ማስፋፋት ይፈልጋል፣ በደንብ ይፈልጋል፣ እምነቱ እንዲሰፋለት ይፈልጋል። ኢትዮጵያ አይደለም ዓለም ላይ ሙሉ ሙስሊም ቢሆንለት ደስታው ነው፣ ሁሉም ቢሰለም። ኦርቶዶክስስ ኦርቶዶክስ ዓለም ላይ በሙሉ ኦርቶዶክስ ቢሆኑላት ደስታዋ ነው። ፕሮቴስታንትም እንደዛው ነው። ፕሮቴስታንት ሙሉ አለም የፕሮቴስታንት ቢሆን ዳስታው ነው። አንተ ማድረግ ያለብህ ምንድን ነው? እንደ አንድ ኦርቶዶክስም ሁን ፕሮቴስታንትም ሁን ማድረግ ያለብህ ምንድን ነው? የፕሮቴስታንት እምነት ተከታዮችን ማስተማር የእኔ እምነት ትክክል ነው፣ የእኔ እምነት ጥሩ ነው ብለህ ማስተማር። እንደ ኦርቶዶክስ ወንድምና እህት ማድረግ ያለብህ የኦርቶዶክስን ወንጌል በደንብ አድርገን እኛዎቹ መስበክ ማስተማር የዛኔ ምንም ችግር አይመጣም። ምንም አይነት የሚያስፈራ ነገር አይመጣም። ስለዚህ ባካችሁ፣ ባካችሁ፣ ባካችሁ አንዳንዶቻችሁ በሙስሊም ገብታችሁ ለሙስሊም እኛንን የምናውቀው እያላችሁ የምታደርጉን ነገር ትክክል አይደለም፣ ትክክል አይደለም። እባካችሁ መከባበሩ መፋቀሩ ይነው የሚያዋጣ ወሃቢም አልከው ሙስሊምም ማልከው ምንም ማልከው፣ ሙስሊም ሙስሊም ነው። አትቀይርበትም። እኔ ስላልኩት የሚቀየር ነገር የለም። ስለዚህ የራስን ማክበር የሌላው ይከበርላል። ስለዚህ ገብታችሁ አንዳንዶቻችሁ ያ እስልምና ከብሔር ይበልጣል ከምንም ይበልጥባ። የትኛው ሙስሊም ማምጣ እውቀት ያለው ሙስሊም አምጣና ብሔር ይበልጥባል እምነት ይበልጥባል ብትለው እስልምና ይበልጥብኛል እውነተኛ የተዋህዶ ልጅን አምጥተ ተዋህዶነት ይበልጥብሃል ወይስ ብሔር ብትለው ተዋህዶ ይበልጥብኛል ነው የሚለው። እውነተኛ ፕሮቴስታንትን አምጥተ ዘር ይበልጥብሃል ወይስ እምነት ይበልጣል ብትለው እምነት ይበልጣል ነው የሚለው። ስለዚህ ከእምነት ጋር የምታገናኙት ነገር አንዳንድ ሰዎች ቆም እያልን እያሰብን ይሆን ቆም እያልን እንነ ማሰብ አለበት። ከእምነቱ ምንም ብታመጣበት አይበልጥበትም ማንኛውም ሰው ዘር ይበልጣል ካግልግ ግን፣ ችግር አለበት። ዘር ከእምነት ከበለጠ ሰማይ ቤት ስትሄድ የምትመልሰው መልስ ምን አይነት እንደሆነ ትነጋገራለ። ዘር በልጦ አቅ በዘር መውደድ፣ ዘርን መኩራት፣ ስለ ዘር መልካም ነገር ማስተማር እኔ ማንኛውም ዘር ኦሮሞም ሆንክ፣ ትግሬም ሆንክ፣ አማራም ሆንክ፣ ጉራጌም ሆንክ ትክክል። ስለ ዘር መልካም ነገር መናገር መልካም መስራት ችግር የለውም። ግን ዘርን እምነቱስ የከተትክ ጊዜ አከተመልህ። በተለይ በተለይ ሙስሊሞች አንገቱን ታርደዋለህ እንጂ አይሰማም። ትክክለኛ ሙስሊም ምን ይላል? ሰለላህ አለይ ወሰለምን የሚከተል ነው። የመጨረሻው ነቢይ ሰለላህ አለይ ወሰለም ነቢዩ መሐመድ ነው ብሎ ነው የሚነግረህ። ዘረኝነት ጥንብ ነው ብለው የነገሩት እሳቸው ናቸው። ተጠይፋት ዘረኝነት ጥንብ ነው። ስለዚህ እሳቸውን የሚከተል ትክክለኛ ሙስሊም የሆነን ሰው ስለ ሃይማኖት አምጥተህ ብትነግረው ወደዚያ ሄድ ነው የሚለህ አልሰማህም። ስለ ዘር አምጥተህ ብትነግረው ወደዚያ ሄድ ነው የሚለህ አይሰማህም። አይበልጥበትም ከዲኑ አይበልጥበትም። ስለዚህ አብዛኞቻችሁ ለሙስሊሞች እንተውላቸው፣ እንተውላ ከጎናችን ሆነው ለእኛ ሲጮውሉን ነበር፣ ለተዋህዶ ሲጮውሉን ነበር። አትንኳቸው፣ ተዋህዶ አንድ ይሁኑ ብላ አብዛኛው ሲጮውልን ነበር። እነሱን ደግሞ ለመከፋፈል የምትሄዱት መንገድ አንዳንዶቻችሁ፣ በጣም በጣም ነርቭ ይነካል። እመቤቴን በጣም የትላንቱን ሁለት አረስተን ዛሬ ሙስሊሞችን አንተ ወሃቢና አንተ በዚህ ገብተን አንተ በዚህ ወጥተን የሚባል አስተሳሰብ ይዘን መጥተን እነሱን ለመከፋፈል የሚሰሩ አንዳንድ የማይመለከታቸው ሰዎች ልቦና አይስጣችሁ፣ ልቦና አይስጣችሁ። በአይኔ በእውነት በእውነት ያሳዝናል። መደረግም የለበትም መታሰብም የለበትም። ሙስሊም በራሱ ሙሉ ነው። አትሄዱባቸው። በራሳቸው ሙሉ ናቸው። እነሱ በራሳቸው እኛም በራሳችን ሙሉ ነን፣ እነሱም በራሳቸው ሙሉ ናቸው። ስለዚህ ማስተማር ካለብን የእኛን ልጆች ማስተማር፣ ማድረግ ካለብን የእኛን ልጆች መምከር፣ ማድረግ ካለብን የኛ ብዙ የተቸገርነው ነው ምንድን ነው የኛ የተዋህዶ ልጆች አብዛኛው የትም ሌላ እምነት ላይ የሚጎርፈው የእኛ ልጆች ናቸው። አሰላሙ አለይኩም ወረበቱላሁ በረካቶ። እንዴት ናችሁ? ሁሉ ሰላም መልካም እኔ ጋር ሁሉ ሰላም መልካም ነው። በጣም ደስ ብሎኛል ማለት ነው። ሰሞኑን እንግዲህ አካውንቴ በጣም ችግር ላይ ነበረ። ትላንትና እንግዲህ ኮፒሊንክ አርጉ ሼር አርጉና ትንሽ አክቲቪት አርጉት ምናም ብዬ ነበረ። በጣም አሁን አክቲቭ ነው እና በጣም ደስ ብሎኛል ማለት ነው። በዚህ አጋጣሚ ለሙስሊም እሂት ወንድሞቼ እናንተ ፍቅር ናችሁ፣ የምሬን ነው። ፍቅር ፍቅር፣ እኔ እስልምና በጣም ፍቅር እንደሆነ አሁን ያወቁት እና እንግዲህ እኔ ይህን በዚህ አካውንት ምን የሚያራምደ ወይም የሚያስተላልፈው ሚሴጅ ወይ መልእክት የለም ማለት ነው። ከትምህርት ውጭ የርቀት ትምህርት የምትማሩ ተማሩ ነው አንዳንድ ልጆች በጣም ያሳዝናሉ። ባንክ ደን እንኳን በአሻራ ነው መጻፍ አንችልም። ሰው ለሰው ፎቶ ልከን ተነቦልን ምናምን ነው እና መጽሐፍ ማንበብ ስለማንችል በጣም የተቸገረን ነው፣ ብዙ ነገር እያመለጠን ነው ምናምን እያሉ እኔ ጋ ይመጣሉ እና በሀያ ቀን ውስጥ መጽሐፍ ማንበብን ችሎ ሲስቁ ከእነሱ ጋር አብሮ መሳቅ ምን ያህል ደስተኛ እንደሚያደርጋችሁ አትገምጡም። በጣም ነው ደስ የምለው። በጣም ማለት የእነሱን ደስታ ማየት እኔ እንጃ የኖርኩበትን የዕድሜን ያክል እንደተጨመረ አድርጌ ነው የምቆጥረው ሲሪየስ። እና የሰው ደስታ ሊያስደስታችሁ ይገባል። እና የማይመቻችው ነገር ካለ አካውንትን ሪፖርት ከማድረግ ራሱን ባለቤቱን ማናገር ብትችሉ፣ ባለቤቱን ብታናግረው ማለት ብልግና ከሆነ የምንለቀቀው የተለያየ የሚያስጠላ ከሆነ ለህፃናት የማይመች ከሆነ ስድብ ከሆነ ኦኬ፣ ብታደርጉትም አይከፋኝም። ነገር ግን ትምህርት የምተላለፍበትን እንደዚህ አይነት አካውንት ሪፖርት ማድረግ ይሄ ስናት ኖርማል። ከዚህ ብትቆጠቡ መልካም ነው እና ግን የአኬራም የዱንያም ወንድም እህቶቼ፣ በጣም የምወዳችሁ፣ በጣም የሚያከብሯችሁ ሲሪየስሊ በጣም እወዳችኋለሁ እያደረጋችሁ ያለው ነገር እኔን ሀይዞሽ ጠንክሪ፣ በርቺ፣ ኮፒሊንክ እናደርጋለን በደስታ ብቻ የምጽፉት ራሱ ኮመንት ላይ የምጽፉት ነገር ራሱ በጣም ነው ሰውን ደስተኛ የሚያደርገው ማለት ነው። እና በዚህ ፍቅራችሁ ቀጥሎ ይህን ፍቅር ደግሞ መቅመስ የምትፈልጉ ካላችሁ መንገዱ ክፍት ነው። መታችሁ መቅመስ ትችላላችሁ እና እውነት እኔ እንጃ ወላሂ ወላሂ ወላሂ ላዝም እኔ ደስተኛ ነኝ። ደስተኛ እንደ እኔ ደስተኛ ሰው የለም ማለት ነው። ይህት ወንድሞቼ በውስጥ መስመር እየመጡ ኖሃሚ ራኒያ ሀይዞች በርቺ፣ ችግር የለው የምትፈልገው ነገር ካለ የምትጠይቅን፣ ግራ ገባሽ ነገር ካለ ምንድክልሽ ነገር ካለ ከአረብም ከተለያየ ከዩሮፕም ከተለያየ አገር እየደወሉ ይጠይቁኛል። ይሄ ፍቅራችሁ በጣም አይገኙም ማለት ነው። ዋላሂ አልፈታትም፣ አልተዋትም። እንዲሁም እኔ ማለት ነው ከዚህ በኋላ ክርስቲያን ነኝ እኔ መናፍቅ ነው፣ እኔ በቃ ሃይማኖት የለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ወንድም ይብን ሀሰን አላህ ይጠብቀው እና ካሁን በፊት አንድ አባባል ሲናገር ሰምቼው ነበር። እሱ ምንድን ነው እንኳን ጥጃ ረገጠኝ፣ እንደውም አልቅስ አልቅስ ብሎኛል ነው እና፣ ነገሩ ወገናችን ማፊን ካሁን በፊት ታስታውሷት ከሆነ ክርስትናን ትቼ እስልምናን ተቀብያለሁ ብላ ነበረ። ትናንትና ደግሞ ስለሰደባችሁኝ ወደ ክርስትና ተመልሻለሁ እያለች ነው። ጠቅለል ባለመልኩ ኢትዮጵያ ውስጥ ስድብ ኖርማል ነው ስትሰዳደቡ፣ ሃይማኖትን፣ ብሄርን፣ ግለሰብን ስትሰዳደቡ ነው የምትውሉት። ስለዚህ ተሰደብኩ ብላችሁ ከሃይማኖት ወደ ሃይማኖት ሸርሻል ሽር ተሰደብን ብላችሁ ግለሰብን፣ ሃይማኖትን እና ብሄርን የምትሳደቡ እስኪ እንደው ራሳችሁን አክብሩ፣ ሃይማኖትን የሰው ልጅ ብታከብሩ ብዬ ነው የምመክረው። ወገናችን ማፊ አንቺና ፍሬ ምን አገናኛችሁ? ቆይ ቲክቶክ ላይ ፍሬንድ ናችሁ? በብሄር በሃይማኖት በድንበር ትገናኛላችሁ? ጌም ተጫወታችሁ ተጣልታችኋል? በምንም አትገናኙም። አንቺ ይዘለች ለምንድን ነው ፍሬን የተሳደብሽው? ለምንድን ነው ነገር የፈለግሻት? ለምን ፍሬን ተሳደብሽ ብላችሁ እናንተስ ለምን ሰደባችኋል? አንድ ሰው ሲናደድ ወይም አንድ ሰው ስልምናንተቸው ወጣሁ ሲል ኔጌቲቭም ሆነ ፖዘቲቭ ኮሜንት አታስቀምጡ። እኔ ትናንትና ለማረጋጋት ፖዘቲቭ ኮሜንት እየጻፍኩላት ነበረ። ነገር ግን ፖዘቲቭ ኮሜንት አያስፈልግም። አንድ ሰው ሲናደድ ወይም የሆነ ነገር ሲያደግ ዝም ማለት ነው የሚሻለው። ዝም በሉ ብለን መከርን፣ መከር የምትሰሙ አይደላችሁም። ወገናችን ማፊ ትናንትና ወደ ክርስትና ተመልሻለሁ ካለች በኋላ ሁለት ነጥቦችን አንስታለች። የመጀመሪያው ነጥብ ኢየሱስ ጌታ ነው ስትል ነበረ፣ ማለትም ፈጣሪ ነው ለማለት ፈልጋ ነው። ኢየሱስ ፈጣሪ ነው የምትይ ከሆነ ሐዋርያ ስራ ሁለት ሰላሳ ስድስት ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ስለዚህ መልሱ ምን እግዚአብሔር ኢየሱስን ጌታ እንዳደረገ ሁሉ እግዚአብሔር ለነቢያት መለኮታዊ ክብር ይሰጣል ማለት ነው። ለእያንዳንዱ ነቢ በሁለተኛ ደረጃ ያነሳሽው ነጥብ እንደውም እስከ ዛሬ ሙስሊም እንዳልነበርሽ ድራማ እየሰራሽ እንደሆነ ያረጋገጠልኝ ምንድን ነው? ታሪክ ኢየሱስ መሞቱን ያረጋግጣል፣ እስልምና ግን ኢየሱስ አልሞተም ይላል አልላሽው። በመጀመሪያ ሃይማኖትን፣ ሳይንስና ታሪክን ለይተሽ ማወቅ አለብሽ። ሳይንስ ያየውን ነገር ነው የሚያምነው። ታሪክ ደግሞ እንደዚህ ተብሎ አል አሉ ብሎ የሚጽፍ ነው። ሃይማኖት ደግሞ ተአምር ያለበት ነው። ሃይማኖተኛ የሆነ ሰው ተአምራትን በሙሉ ይቀበላል። በስልምና ኢየሱስ አልሞተም የሚለው ተአምር ነው። በስልምና ኢየሱስ አልሞተም የሚባለው ኢየሱስን ለማክበር ነው። በታሪክ ደግሞ ኢየሱስ ይሞታል ብለው ከዘገቡ አንድ ኢየሱስ የሚባል አይሁዳዊ ሰው በዝሙት የተወለደ አይሁዶች ሰንበታችንን ተላልፏል ብለው እንደገደሉት ነው ታሪክ የጻፈልሽ ማለት ነው። ይህንን ታሪክ ያልሽውን ነገር መጽሐፍ ቅዱስሽ እንኳን አያግዝሽም። መጽሐፍ ቅዱስ ላይ ኢየሱስን በዝሙት የተወለድክነ ሰንበታችንን ተላልፈሃል ብለው ከሰው ሸንጎ እንዳቀረቡት በክሱ መሰረት ወንጀለኛ ተብሎ እንደተሰቀለ ነው እንጂ ህዝበ ክርስቲያኑ አሁን ላይ እንደሚናገረው ለእኛ ኃጢአት ብሎ የእግዚአብሔር ባህሪ ወይም ራሱ እግዚአብሔር ወይም የማርያም ልጅ ወይም የአብ ልጅ ሞተ የሚል አንዳች መረጃ የለም በታሪክ። በነገራችን ላይ ክርስቲያኑ ማህበረሰብ በኢየሱስ ደም ነው ገነት የምንገባው ይላል። መጽሐፍ ቅዱስ ይህን አያስተምርም። እንደ መጽሐፍ ቅዱስ አስተምሮ አንድ ሰው የሚድነው በእምነትና በስራ ነው። ስራ ካልሰራሽ ወደ ገሀነም ትጣያለሽ። ስለዚህ ታሪክ አንቺን አያግዘሽም። ክርስትና ሃይማኖት በታሪክ ማረጋገጥ አይቻልም። ኢየሱስ ፈጣሪ ሁኖ የሞተ የለም በታሪክ ደረጃ። ሰላም አለይኩም ራህመቱላ ወበረካቱ። ይህንን ቪዲዮ በቅርቡ ወደ እስልምና ለመጣችኋል እህታችን አይሻ እንድታደርሱልኝ በትህትና ይጠይቃለሁ። እህታችን አይሻ ፎቶሽን ስለጠቀምኩኝ በጣም ይቅርታ። በጣም ብዙ ሰዓታት ከሦስት ሰዓት እስከ አራት ሰዓት ቀድሞ ማለት ይቻላል። ግማሽ ሰዓት አይደለም ወላ ሁለት ሰዓት ረጅም ሰዓት ቁጭ ብለሽ እኔ መስለም እንዲነኝ ከእስላም ወጣለው ምክንያቱም ሰዎቹ ናቸው ሙስሊሞች ናቸው፣ እኔ አማራ ስለሆንኩኝ እኔ ምናምን ስላልሽ የነበረ እና ቀጣይን ለምሰልሙ፣ ወደፊትን ለምሰልሙ ማሰላለፍ ፈልገው ነገር፣ የሰለማችሁም ለሰው ብላችሁ መሆን የለበትም። ወይም ደግሞ አሁን አሁን ያየነው ነገር ከመስራት ይልቅ የሆነ እውቅና እስክናገኝ ወይም ደግሞ መፈመስ እስካለብን ድረስ ወይ የሰውን እምነት መንካት አለብን፣ ወይ ዘርን መንካት አለብን። ወይም ደግሞ እምነት ለምን በድንጋይ አታምኑ ማናቸው የምትሆኑ እምነት እምነት ነው። በእምነታችሁ ነፍሳችሁን ራሳችሁን ነው የምትዋሹት እንጂ ሰዎችን አይደለም። ሰዎችን ላይ አድርጋችሁ በራሳችሁ አትጫወቱ። እና እህታችን አይሻ አሁንም የምትናገሪው ነገር መስለም ሰለምኩኛሽ እኛ እልል ብለን ተቀበልንሽ መቀበል ስላለብን የትኛው ማዕከል የእውሸትሽ ይሁን የእውነትሽ፣ ሚዲያ ላይ ሰልም ያለው በአላህ አንድነትና በነቢያችን ስለስለ መልእክትነት አምኛለሁ እስካልሽ ድረስ እንቀበልሻለን። ስትሄጂም መልካም መንገድ እንላለን። በተረፈ ግን እናንተ ስለሄዳችሁ በእስላም የሚቀንስ ነገር የለም። እናንተ ስለመጣችሁ በእስላም የሚጨምር ነገር የለም። እናንተ ባይሆን ተጠቃሚ ናችሁ። ግልጽ ነው። ሰሞኑ በሀዲያ ብላ እህቷ ስሟን በሰየመቿ ባለፍነው ሳምንት የሰለመች እህታችን ላይ በጣም ብዙ ነገሮች ስትናገሪ ነበረ። እሷም ትሄዳለች፣ እንዲሁም ና እሷ ብትሄድ መልካም መንገድ እንላታለን። መጣሁ ስትል እንኳን ደህና መጣሽ እንላታለን። ሙስሊም ለየትኛው በር ክፍት ነው፣ ገባሽ? ለመስለም ምንም ነገር አያስፈልግሽም። ስለዚህ አንቺ ስንት ሰዓት ቁጭ ብለሽ ሙስሊም እንደዚህ ነው፣ ሙስሊሞች በእናንተ ምክንያት ከእስልምና የወጣው እኔ አማራ ስለሆንኩኝ እንደዚህ የኦሮሞ ሙስሊሞች እንደዚህ አድርግ፣ ለኦሮሞ ሙስሊም ብልሽ ነው። አንቺ የሰለምሽው ለምንድን ነው? አስፈታችሁም አታስቡት። ሌላ እውቅና ከፈለጋችሁ፣ አሁን የመጣ የአውርቶ አደር ስራ ከፈለጋችሁ፣ የሆነ ነገር ዛችሁ ቀረቡ እንጂ ለምን በድንጋይ አታምኑም? ለምን በእንስሳ አታምኑም? እምነታችሁ እምነት ነው። እራሳችሁን አትሸውሉ። በተረፈ እኛ አሁንም ለሚመጣው በሚዲያ ሰለምኩ እስካለም ድረስ እንኳን ደህና መጣችሁ የማለታችን የሚቆም አይደለም፣ ይቀጥላል። ትናንት አሁን እሷ እንደዚህ ተቀበላችኋት፣ ነገ ደግሞ ጥለቃ ትወጣለች ያልሽ መብቷ ነው። እኛ ምን ያገባል? የውስጣችሁ አላህና እራሳችሁ ነው የምትተዋወቁት። በራሳችሁ አትቀልዱ፣ በእምነታችሁ አትቀልዱ። እስላም እንዲህ ነው፣ እስላም እንዲህ ነው ለማለት ደግሞ አትችይም። መጣሽ፣ እንኳን ደህና መጣሽ። እሄዳለሁ ስትይ፣ መልካም መንገድ። ትርፍ ቃላት አያስፈልግም። አሚራ የቲክቶክ አካውንት ላይ ስብስብ ተከናውኗል። በዚህም በህመም ላይ የምትገኘውን እህታችን ዘሐራ መሐመድን ለማሳከም በተጀመረው ርብርብ ላይ በአንድ ቀጥታ ስርጭት ብቻ አንድ ነጥብ አምስት ሚሊየን ወይንም አንድ ሚሊየን አምስት መቶ ሺ ብር ለማሰባሰብ ተችሏል። ይህም በቲክቶክ ታሪክ አንድ ድንቅ የሆነ ታሪክ ሆኖ እንዲጻፍም ምክንያት ሆኗል። እዚህ ላይ የተሳተፋችሁ እህት ወንድሞቻችን በሙሉ እናመሰግናለን እያልኩን በተለይ ደግሞ ይህንን ፕሮግራም ያዘጋጀውን የቀጥታ ስርጭቱን ባለቤት አቡ አሚራን ከልብ እናመሰግናለን። እህታችን ዛህራም ድናና ሽራ እንድናያት የሁላችንም ምኞት ነው። አላህ ያሽራት እያልኩኝ ማሻላዜናይጻፍ እኮ ሚሉኝ እኮ በደንብ አርጌ ጽፈው ነበር። እንዴት አድርጌ ላገጣጥመው? ኧረ በጣም በዚህ አጋጣሚ ኢቦ እኔ ቢላል ብዬ የእስልምና እምነት ተከታይ ነኝ። ቢላል በረውን ስም አላንቋሽሽም። ኢቦ ገመቹ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኦቦ ገመቹ ነው ያልከው። ለነገሩ አንተ የቢላልን እግሩ እጣቢ አታክልም። የእግሩ እጣቢ አንተ ሙናፊቅ ገረድ ቆሻሻ ለቃቃሚ የካፊር ቡል የበልታ ትያዛለህ፣ አይቀርልም። ይሄን ማመን አለብ። ኦቦ ገመቹ ኦሮሞ የተጠላው ለካ እውነትን በመናገሩ ነው እንዴ? ኦሮሞ እንዲህ እንዲህ አለሙጣው ያን ጥርስ የገባው እውነትን ስለሚናገር ነው ማለት ነው። ይማ እንግዲህ በቢላል ተተመሰለ ኦሮሞ እውነተኛ ማህበረሰብ ማለት ኦሮሞ ነው ማለት እንችላለን። ያረጋገጥክልን ይሄንን ነው። አማራ ክልል ያለው ቦረና መስሏችሁ የአማራ ልጆች እንረዳለን እንረዳለን እያላችሁ ነው። በሰው ላይ ቪዲዮ ሰርቻ አላቀምል። አንተ ልጅ ግን ማለት ነው በጣም ድንበር አለፍክ። በጣም ማለት ነው አንተ ሲጀምር ምንህ ነው ምግብ በልቶ የሚያውቅ ሰው የሚመስለው። ለምን አትረጋጋም? የአማራ ክልሉ ቦረና ሆነ የየት ሀገሩ ቦረና ሆነ የሰው ልጅ እኮ ነው የተራበው ለነገሩ ከሰውነት ተራ ከወጣ ቆየህ እኮ አንተ ሰውነህ እንዴ አንተ ሲጀመር ሲጀመር እኮ ፈጣሪ ራሱ ሲከልቀህ እኮ አንተን ረሀብተኛ አድርጎ ነው የከለቀክ ምንህን የበላ የምትመስለው ሸይጣን ሸይጣን ነው የሚጋልብ በነገራችን ላይ ሲቀጥል ደግሞ ኢንሻአላህ ቢኢዝኒላህ ሀያትህን ሙሉ ሀያትህን ሙሉ ማለት ነው። በልተ እንዳልበላሁን እሺ፣ ተረበ በልተ እንዳልበላሁን በሄድክበት ረሀብ ይቅጠም። ሰው ትመስላለ ደግሞ እንሹላሊት። አሰላሙ አለይኩም ወረሐመቱላህ ወበረካቱ። ውድና የተከበራችሁ ተከታዮቼ ሰላም በያላችሁበት የክርስቲያን እህት ወንድሞቼ ሰሞኑን ግርግርግርግርግር አለ ቦረና ቦረና ቦረና ቦረና ላይ አው የተፈጥሮ ሰው ሰራሽ ሳይሆን ተፈጥሮ ረሃብ ተከስቷል። ይህም የሆነበት ምክንያት እንግዲህ ዝናብ አልጣለም። ያው እንግዲህ ኦሮሚያ ምድር ላይ ያረገመች እናት የለችም። የአማራው ደም በመላው ኦሮሚያ ላይ እነዛ ህፃናቶች የእናቶች ደም እንግዲህ እናቶች እንባ ብዙ ነገር አድርጓል። ግን ያው ዝሮ አላህ ያመጣው ነገር ስለሆነ ድዋ እናደርጋለን። እንግዲህ ለነዛ ወገኖቻችን እና ምናልባት አማራ ክልል ያለው ቦረና መስሏችሁ የአማራ ልጆች እንረዳለን እንረዳለን እያላችሁ ነው ያላችሁት። እና ስምንት ሚሊዮን ተፈናቃይ አለ አማራ ክልል ውስጥ ከኦሮሚያ ተፈናቅሎ ሀብት ንብረቱ ተዘርፎ ያለ አሁንም ታፍኖ እየተጨፈጨፈ ያለ ኦሮሚያ ውስጥ አለና አስቡበት። ምናልባት አማራ ክልል ያለው ቦረና መስሏችሁ የአማራ ልጆች እንረዳለን እንረዳለን እያላችሁ ነው ሰላም ዓለይኩም ወራህመቱላሂ ወበረካቱ። እነሻ ኸዲር ስለ ቦረና አያሳስባችሁ። በመጀመሪያ አማራ ክልል ላይ ተቸግረው ያሉ ሰዎች አሉ፣ እነሱ እንርዱ። እንግዲህ ወለጋ ላይ ባኔ በተፈጠረው አላህ ተቆጥሎ ብለ ፈተዋ ስሰጥ ሰባ ሰባት የወሎ ህዝብ እንደ ቆሎ በድርቅ የረገፈው በየትኛው ቁጣ ነበር? እስኪ ንገረን። አገሩ ላይ እንኳን ድርቁን መቋቋም አቅቶት ወደ ኦሮሚያ በሰፈራ እስኪመጣ ድረስ በረሃቢት ሲጠበስ የነበረው አላህ በየትኛው መንገድ ተቆጥቶት ነው? ሁሌም በአለማችን ላይ ድርቅ ይከሰታል፣ በየትኛውም ቦታ ላይ። ያንን ከዚህ ጋር አታገናኙ። በመጀመሪያ የአማራ ማህበረሰብ በኢትዮጵያ ብዙ ድርቅ ተከስቷል። የትኛውንም ድርቅ የረዳበት ታሪክም የለውም። እድሜ ዘላም ልሙ ሲረዳ የኖረ እንጂ ሲረዳ የኖረ ምላሳችሁ ብቻ ነው። በቃ እናንተ ጀግንና ምላሳችሁ ላይ ነው ያለው። እና ደብረ ብርሃን እኮ አትምጡብኛ አልቻልኩም እያለች ነው። ኦሮሚያ ሀምሳና ስልሳ ዓመት አቅፋ ኖራለች። እናንተ እኮ አንድ ወር ማስተዳደር አልቻላችሁም። ምላሳችሁ ነው። ስለዚህ ቦረናዎችን እንሻላ እንረዳለን እንደ ሰው፣ ሰው የቦረና ህዝብ የሚረዳው ሰው ስለሆነ እንጂ ኦሮሞ አማራ ምን ስለሆን አይደለም። እናንተ ራሳችሁን ነጥላችኋል። እናንተ በታሪክ የሚረዳችሁበት ሰዓት የለም። እናንተ ስጨው የእናንተ ታሪክ እኮ የአንገት መቁረጥ ታሪክ፣ የመግደል ታሪክ፣ የመደፍጠጥ የመጨቆን ታሪክ ነው ያላችሁ። ከዛ በተረፈ ደግሞ በድርቅ እንኳን በተመታችሁበት ሰዓት ላይ ኦሮሚያ ተቀብላለች። ስለዚህ አሁንም ብትቸገሩ ኦሮሚያ ትቀብላለች፣ ጥሩ ደረጃ ላይ ካለች። አሁንም በመጀመሪያ የራሳችሁን ያዙ፣ ችግር ላይ ያሉትን የራሳችሁን እርዱ። ስለዚህ ያኔ የወሎ ማህበረሰብ ቤትኛው ግብ ሰርተው ቁጣ ነው። ሰባ ሰባት ላይ እስኪ ተቸገረው እሱን ልትነግረኝ ትችላለህ? ፒስ ሰላም፣ ሰላም ውድ አማራውያን፣ እንዴት ናቸው? ሰላም ነው። ዛሬ ደግሞ ለአንዳንድ አማራውያኖች መልዕክት አለኝ። በነገ በነገሌ ቦረና ላይ በደረሰው የተፈጥሯዊ ችግር እኛ አማራውያኖች አይመለከተንም ይሄ የኦሮሞ ጉዳይ ነው የተፈጠረው ኦሮሞ ላይ ነው ብላችሁ የምታስቡ ብዙ ጀዝባዎች አላችሁ። ለእናንተ ነው መልዕክት መስተላለፍ የምፈልገው በተለይ ለወሎ ህዝብ በሰባ ሰባት ይሄ አይነት ችግር ይሄ አይነት ድርቅ ሲመጣ ቶሎ የደረሰልህና አር ሀታ ማረፊያ ለሰውነት ሰው ማረፊያ ማራፊ ያገኘው ኦሮሚያ ክልል ውስጥ ነው። ዛሬ ግን ተፈጥሯዊ ችግር በኦሮሚያ ክልል በነገሌ ቦረና ላይ ገና ኦሮሞ ናችሁ ብላችሁ እኛ አይመለከተንም የምትሉ ሰዎች አላችሁ። ጎጃም ላይ አንድ ገበሬ ስንት ሄክታር መሬት ይዞ ጎጃም የጎጃም ሰው አላስጠጋህ ያስጠጋ የኦሮሞ ህዝብ ነበረ። ዛሬ ትንሽ ችግር ተፈጠረች ብላችሁ ተፈጥሯዊ ችግር መጥቶ ይህን ችግር እኛን አይመለከተንም ይሄ የሚመለከተው የኦሮሞን ህዝብ ነው ብላችሁ የምታስቡ በጣም አሳፋሪዎች፣ የምትገርሙ ሰዎች ናቸው። በተለይ የወሎ ህዝብ ታሪክ ማንበብ ከቻላችሁ ወደኋላ ነች እናንተ የምታነብበት ወደኋላ ማንበብ ከቻላችሁ የአማራ ህዝብ ወይ ወደኋላ ማንበብ ከቻልክ በሰባ ሰባት ያንን ችግር የተጋራልህ የኦሮሞ ህዝብ እንጂ የጎጃም ህዝብ አይደለም። ጎጃም ላይ ስንት ሰፊ መሬት አለ አንድ ሰው አላስጠጋም። የተጠጋኸው በጋምቤላ እና በኦሮሚያ ክልል ነው። ዛሬ በኦሮሚያ ላይ ችግር ይሄ አይነት የተፈጥሮ ችግር ሲመጣ እኛን አይመለከተንም እኛን የሚመለከተን ብዙ ነገር አለ ግን በጣም እኮ የአማራ ህዝብ ማለት በጣም አሳፋሪ ህዝብ ነው የምለው እኔ በምክንያት ነው ሰምታችኋል ራጌ ስምቄ ወለኔ ምናምን እኔ የምልህ ከልኝ በእናትህ ኦሮሞን ወደ ኬንያ ጣላችሁት ትግራይ ወደ የመን ተባረረች ከዛም እናንተ ልትኖሩ ግን ችግር የለው ጉራጌማ እኛ ማን ያስፈልጋቸዋለን? መነገድማ አለብ ገበያውን እንዲህ ልታርጉት ጉራጌንማ ተውት፣ መሀል ቤት ከየመንም ከኬንያም ምናምን እየተመላለሰ ይሸጥላቸዋል። ዋናው ጨላ ነው። ጉራጌ ጋር እንዴ፣ ምን ሆነ ነው? ኢትዮጵያ እንድትድን ከፈለግ ኦሮሞን ጠራርገ ወደ ኬንያ መላክን፣ ትግሬን ጠራርገ ከትግራይ ማስወጣት የመን ይገባ። ያኔ ኢትዮጵያ ትድናለች። እሺ አንተ ደግሞ ኬት የመጣ ስልባ ቦት ነህ? እባክህ፣ አንተም ብሎ ቁጥር አዋቂ ደግሞ ወላህ እያለ ነው ደግሞ የሚምለው እኮ ከትግራይ ህዝብ አይበልጡም። እኛን ለማስፈራራት ነው ስልሳ ሚሊዮን የሚሉት። ቀላል ስልሳ ሚሊዮን ናቸው። በየትኛው አቅም ነው አንተ ኦሮሞን ወደ ኬንያ፣ ትግራይ ወደ የመን የምትልከው? እባክህ፣ የትኛው ኢትዮጵያ የተባብሮ ነው ኦሮሞን ወደ ኬንያ ትግራይ ወደ የመን የሚልከው? በአንድ ወር ውስጥ አጠፋችኋለሁ? ኧረ እባክህ ታጠፋናለህ። አንዳንዴ ከድር በጣም የምታስቀኝ ማለት ነው። ከድር ባልከው ትግራይም ወደ የመን ኦሮሞ ወደ ኬንያ ካልሄደ ኢትዮጵያ ሀገራት ሆነን ብለካል። ዋና ዋና ሀገሮችን ካባረርክ በኋላ ማንን ኢትዮጵያ ልታረግ ነው? እነሱ ከሌሉማ ኢትዮጵያ እኮ ኢትዮጵያ አይደለችም ማለት ነው። ተው እንጂ አንተ ልጅ ግን እየቃምክ ነው እየጠጣክ ነው የምትመጣው። ያምካል ወይስ የአሳብዶካል? ኧረ ወደ